ራ ፕሬዚዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቱብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው ከእሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ቀይ ባህርን ኢትዮጵያ ለማጣት 30 አመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ በ በሰላሳ አመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ይህ ትንታኔ ሜዳ ነው። ኤርትራ ከቤተ መንግስቱ እስከ አየር መንገዱ፣ ከሆቴሉ እስከ ምግብ ቤቱ፣ ከአሰብ እስከ ምጽዋ፣ ከመኪናው እስከ መርከቡ፣ ከቀን እስከ ምሽት፣ ከእናቶች እስከ ወጣቶች፣ እስከ መሪዎች፣ ከኢትዮጵያ ኤምባሲ እስከ ኤግዚቢሽን፣ እስከ ኤርትራ ድንበር ለመዝለቅ ቀበቷችንን እናጥብቅና በጠቅላይ ሚኒስትሩና በልዑኮቻቸው ብሎም ይህንን ታሪካዊ ጉዞ የማየት እድሉ በገጠመው ጋዜጠኛው ሞ ትዝታ ውስጥ ለመመላለስና ሀገረ ኤርትራን ከትላንት እስከ ዛሬ ለማንጸር በቀይ ባህር ጉዳይ ላይ ባለመብቱንና ቃሉን ቀርጣፊውን ለመለየት ወደ አሳለፍነው ሰባት ዓመት ወደ ነሐሴ 30 2010 ዓመተ ምሕረት እንመለስ። በአየሩ እንሳፈር አርማችንን ተሸክሞ በአየር ላይ የሚያበረን አየር መንገዳችን የቀይ ባህሯ ኤርትራ መድረሱንና ገና ከንጋቱ አንድ ሰዓት ከመሆኑ ቀድሞ ሊያርፍ እያኮበኮበ ነው። ይህንንም ከበረራ አስተናጋጇ አንደበት እንዲህ ሰማል፣ በካሜራይም አስቀረሁት ሞ እና ሌሎች እርቁ ላይ የተገኙ ኢትዮጵያውያን በወቅቱ ከነበራቸው የስምምነቱ ፈንጠዝያ ጎን ለጎን የኤርትራን የከተማ እድገት የኤግዚቢሽኖቿን የዝግጅት ደረጃ ቆሞ የመቅረትን ልክ ሁሉ ያነጸሩበትና በምስሎችም ለእኛ ያስቀሩበት ጊዜ ነበር። ኤርትራ ገና ከሰላሳ ምናምን ዓመት በፊት ላይ እንደቆመች ወይንም ስታክ እንዳደረገች ነበር ያገኟት። በእርግጥ ዛሬም እንደዚያው ነች። ወደብ አይደለም ወደቦችን ይዛ ሲንጋፖርን ለመሆን ስትጠበቅ የነበረችው ኤርትራ ከኢትዮጵያው መሪ ጋር ለተጓዙ ልዑካን ያውም ከሦስት አስርት ዓመታት በላይ ገደማ ለእርቅ በአስመራ ሲገኙ ያረፉበትን ሆቴልና ቆይታቸውን ማስታወስ በራሱ ዛሬ ላይ ሆነው ሲያስቡት ያዝናናል። ያው ያኔ መልካም ቀን መጣ ብለን ጮቤ ላይ ስለነበርን አይተን አልፈነው ነበር። እንደምታዩት አሁን የከተማዋ ምጽዋ ስንሄድ፣ አሰብ ስንሄድ ያሁሉ ስናፍቃቸው የነበሩ አካባቢዎች ምንድን ነው የሚመስሉት? እስኪ እናያቸው። እነኝን ከዛሬኛ ጋር እናነጣጥራቸው። እነዚህን ትላንት ከነበሩበትና ዛሬ ድረስ ካለመለወጡ ጋር እናስተያየው። ከዛ ኤግዚቢሽን ስናይ እንዳልኳቸው፣ ለምሳሌ ወደ ኤግዚቢሽን ስንገባ አስታውሳሉ። ጠቅላይ ሚኒስትሩ በጣም ከፍተኛ ፍቅር ያላቸው ነገራችን ላይ ኤርትራውያን፣ ያኔ ከምንም በላይ የሚያንገበግበኝ አንዱ ተስፋ ራሱ እሱ ነው የሚጮሁበት ልክ የተተኮሰ የተገደሉ እስኪመስል ድረስ መሪ ወደ ኤግዚቢሽኑ ስንገባ። ግን በዛው ልክ እንዳልኳቸው ደግሞ የሚያም ነገር አለ። ኤግዚቢሽኑ ልክ ራሱ እዩት። ምናልባት በተወሰነ መልኩ ባስቀረት ፎቶና ቪዲዮ እንደምታዩት ኤግዚቢሽናቸው ሲዘጋጃን ያስቀረት ምስል ይሄን የሚያሳይ ነገር አ ያረፍኩበት አስመራ ፓላስ እ የምታዩ እዛ ነው እንግዲህ የኢንተርኔቱ ጉዳይ ብዙዎቹ የሚቀልሉት ነገር እንደቀል ይመስል ነበር። በፊት ግን እዛ ሀገር ኢንተርኔት ምናልባት ለአንድ ሰው ብቻ ለመሪው ብቻ ሚሰራ እስኪመስል ድረስ በፍጹም ኔትወርክ ለማግኘት እንግዲህ ትልቁ የሚባል ሆቴል ያረፍ ነው ለማግኘት የተቸገርንበት ለሆቴል የከፈንነውን አስታውሳለሁ። በጣም ውድ የነበረ ዋጋ እነኚህ በሙሉ በቆይታ የታዘብኳቸው ነበር። ይሄ የማሳያችሁ ፎቶ ከዛው ከዝላይ ከማደርግበት ፊት ለፊት ያለ ምግብ ቤቱ ነበር እንግዲህ ከመሪው ከመሪው ጋር የተጓዙትን ልዑካን ጥቂት ምንባል እኮ ነን ይዘው የገቡበትና ይሄ ትሪው ፊት ለፊታችን ቁጭ ብሎ የምታዩት ምግብ ቤት ገብተን ነበር። እና እንግዲህ በጣም ጥቂት እኮ ነን እንዲያው ካላጋ አጋንኝ እንኳን እንሂድ ከተባለ ምናልባት ሰላሳ ቢሆን ተጓዡ ጠቅላላ ካሜራው ሴኩሪቲውን ተጨምሮ ማለት ነው እና እንጀራ እንዳለቀብን በዚህ አጋጣሚ ማሰት ያስፈልጋል። አንዳንዱ አሁን ትንታ ሆነ፣ ግን ኤርትራን ለማየት በአይኑ ሄዱ ያየ ሰው እነኚህ ሁኔታዎች እንዴት እንደሚያስደነግጡ አስቡ። የበላንበትን ቤት እዩት፣ ፎቶ እንደምታዩት እንደምትመለከቱት ከዛ እዛ መጋበዛችን ሳያንስ ከአንድ የሀገር መሪ ጋር ይሄድን ልዑካን እንኳን ገና በልተም ሳንጨርስ፣ ምናልባት ግማሾቻችንም ሳንበላ እንጀራ ያለቀብንን አጋጣሚ እዚ ጋር አንስቶ መሄድ ያስፈልጋል። ግን እንጀራውም አልቆ እንደዚህ ያለ ንዳድ ውስጥ እንደምታዩት ላበላ የተጠምቄ ሁሉ እንግዲህ ለምንድን ነው እንዲስፈነጥዝ የነበረው ሲባል ለሁለቱ ሀገራት ሰው ደግሞ የሁለቱ ሀገራት ህዝቦች ስንነፋፈቅ የነበረበት ጉዳይ ሲተረክልን የቆየው ጉዳይ ኢሳያስ ወደ አዲስ አበባ በመጣበት ጊዜ ጠቅላይ ሚኒስትር አብይ አህመድ ይህንን ጉዳይ አንስተው እንደነበር መለስ ብዬ የሚሊኒየም አዳራሹን ንግግር ለትውስታ ስሰማ ታዘብኩ። ቀደም ሲል ሞ ያጫወተንና በአስመራ በነበራቸው ቆይታ የታዘቡትን የማረፊያ ስፍራ ችግር ነግረውን የኤርትራ ህዝብን ቀናነትም ሊጠቁሙን ፈልገው ነበር። ኢትዮጵያውያን ወደ አስመራ፣ ምጽዋና አሰብ ሲጎርፉ በቂ ሆቴል የለምና የት ያርፋሉ ስላቸው እኛ በረንዳ አድረን ኢትዮጵያውያን ቤታችን ያድራሉ! ይህንን ሁሉ የምናነሳው ያለ ነገር አይደለምና እየተከተላችሁ እያነጸራችሁ በብዙ ፖለቲካዊና ኢኮኖሚያዊ ችግር ውስጥ የምትተዳደር ሀገር ይዞ ስለ ኢትዮጵያ መንግስት መተንተን፣ በህገ መንግስት መተዳደር ብርቅ የሆነባት ኤርትራን እየመሩ ለኢትዮጵያ ህግን ማስተማር፣ መድብለ ፓርቲን፣ ምርጫ ቦርድን፣ ምርጫን ለሀገርና ህዝብ ነፍጎ በምርጫ ስልጣን የያዘን የኢትዮጵያን መሪ ደፍሮ መናገር የኤርትራን ከ30 ዓመታት በላይ የተጎሳቆሉ አዛውንትና አሮጊቶችን እንዲሁም ዓለም ምን እንደሆነ የት እንደደረሰ የማያውቁትን ሕፃናት ታዳጊዎችን ይዞ የብልጽግና ጉዞ የመረጠውን የኢትዮጵያን ህዝብ ማደናቀፍ በዚህች ኢሳይያስ ሰው አልባ ባደረጋት ኤርትራ ቀሪዎቹንና የዛሬ ታዳጊ የነገ ስደተኛ ሕፃናትን እንዲሁም መሄጃ የሌላቸው አዛውንቶችን ለጦርነት ለመማገድ መሮጥ በሰው ኃይል፣ በመሳሪያ፣ በቴክኖሎጂ የዘመነችውን ኢትዮጵያን ለመገዳደር መጣር የራሷ አሮባት የሚለውን ተረት የምናነጽርበትና የቀይ ባህርን ጉዳይ የምናጣቅስበት ነው። የጠቅላይ ሚኒስትርና ልዑካቸው የኤርትራ ጉዞ እንደ ሰለጠነ ማህበረሰብ ስናስብ የኢትዮጵያና ኤርትራ ሳቅ ምዕራባውያንን የሚያሸብር በአንጻሩ ኤርትራን አሁን ካለችበት የትና የት የሚያደርስ የኢትዮጵያን ብልጽግና የሚደግፍ ትርጉሙ እልፍ ነበር። ኢሳያስ ሲገነጠል ኤርትራ የኤርትራውያን ብቻ፣ የወደብ ሀብታም፣ የኢኮኖሚ ሲንጋፖር፣ ኢትዮጵያ ግን እንደ ሜዳ ላይ ኳስ የጋራ እንድትሆን በማለም ነበር። በእርግጥ ሽማግሌው በሴረኛ አእምሮ እንደተመኘው ኤርትራ ለራሷ ልጆች ኤርትራውያን እንኳን ባትሆንም ኢትዮጵያ ግን የኤርትራውያንም ጭምር ሆናለች። የከፋቸው ያልተመቻቸው፣ ከዓለም ጋር መጓዝ ያልቻሉ፣ በኑሮ ኋላ ቀር የሆኑት ኤርትራውያን ሁሉም ቢሆኑም አጋጣሚውን አግኝተው ወደ ኢትዮጵያ ከሚመጡት ኤርትራውያን ውስጥ ኢትዮጵያ ከመግባት አልፈው አብዛኞቹ የኢትዮጵያን ፓስፖርት ተረክበው ኢትዮጵያዊም ሆነዋል። አስመራ ከድህነትም የከፋ ድህነት ውስጥ ሆና ኢትዮጵያን አሰብን ከመሰለ ወደቧ ነጥላ ኢትዮጵያን ከመሰለች ሀገር ተነጠላ ወደብን በገፍ ይዛ እንደ ሀገር ግን መኖር አቅቷት እየኖረቻለች ወደ ኤርትራው ጉዞ እንመለስ። ጠቅላይ ሚኒስትር አብይ አህመድ በኢትዮ ኤርትራ እርቅ ጊዜ ከራስ የተሻገሩበትን ጉዳይ ግን ሳናነሳ እንዳናልፍ በቁርሾና በመባላት የሚታወቀውን ቀጠና በሰላም ላይ፣ በኢኮኖሚ ላይ በጋራ የመስራትና የትብብር መንፈስን ለመፍጠር ስለሄዱበት ርቀት ስናነሳ ኤርትራን ከጅቡቲ፣ ኤርትራን ከሌሎች የአፍሪካ ሀገራት ተሻግሮም ኤርትራን ከቻይና ጋር ለማስታረቅ መታተራቸውን እናስታውሳለን። ክቡር ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያና ኤርትራ መካከል ብቻ ሳይሆን በኢትዮጵያና ጅቡቲ መካከል እንዲሁም ሱዳን እርስ በርሷ ያላትን ችግር ፈታ ቀጠናው ሰፊ የልማት ቀጠና እንዲሆን ከፍተኛ ፍላጎት ስላላቸው ትልቅ የሚባል ልዑካን ቡድን ወደ ጅቡቲ ዛሬ ተሰማርቷል። ይህ ትልቅ ብስራት፣ ትልቅ ዜና መላ የአፍሪካ ቀንድ ህዝቦችን የሚያስደስት ነገር ነው። የጅቡቲና የኤርትራ ጉዳይም ልክ እንደ ኢትዮጵያና እንደ ኤርትራ በሰላም ተጠናቆ ቀጠናው ከጦርነት፣ ከግጭት፣ ከጥላቻ፣ ከቂም እሳቤ ወጥቶ ወደ ልማት የሚሸጋገርበትን ሰፊ በር የከፈተ ነው። አሁንም ወደ ኢትዮጵያና ኤርትራ፣ ወደ ቀዩ ባህር፣ ወደ ቀዩ ምዕራፍ እንመለስ። ኢትዮጵያ በውሃ የተከበበች፣ ህዝቧ ግን የባህር በር የተነፈገ ሆኖ ቆይቷል። የኢትዮጵያ ህዝብ ስለ ቀይ ባህር አንናገርም፣ አናነሳውም፣ ጉዳዩ ከተነሳም ለግጭት ነው በሚል የተሳሳተ ትርክት ሕጋዊ መብቱን አጥቶ ቆይቷል። ካቢኔ ባልወሰነው በምክር ቤት ባልጸደቀው የኢትዮጵያ ህዝብ በማያውቀው ሁኔታ ህጋዊነት በጎደለው መንገድ የቀይ ባህር ተጠቃሚነቷን ተነፍጋ የቆየችው ኢትዮጵያ የሚገባትን መጠየቋ ነውር ሆኖ ከርሟል። ስህተት የመታረሚያ ጊዜው ደርሶ ጠቅላይ ሚኒስትር አብይ የኤርትራን ምድር ሲረግጡ አሰብ ነበር ጉዳያቸው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ በአሩጋ ቆመ ያውራ ነው። ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት ኤርትራ ምድር ውስጥ አሰብን አይተናል። ትናንት ፕሬዝዳንት ሳያፍ ዛላምበሳን አይተዋል። አሁን ከዚህ በኋላ ወደ ምጽዋ ምጽዋ ምን ሄደው። ስለዚህ ምጽዋንም አሰብንም ዛላምበሳንም በሁመራ በኩልም ሁሉም ተከፍቶ ህዝብና ህዝብ እየተገናኝ መገኘት ሀብት መቀያየር ሀሳብ መቀያየር እንደ ጥሩ ባህል መቀያየር እንዲችል የተነጋገርነውን ጉዳይ ለማስጀምር ነው። አዲስ አመት ሳይመጣ ጥሩ ወደ ስራ ለመግባት የዛ ሀሳብ አካል ነው የጉብኝት ይህ የቀደመው የአሰብ ጉዞ የአይቀሬውና የቀረበው የአሁኑ የአሰብ ጉዞ እርምጃ ነው። በጋዜጠኛው ሞ የተሰነደውና እኛም መለስ ብለን የቃኘነው የኢትዮ ኤርትራ እንደገና የአሰብ ባለቤትነት መታደሻ 2010 አመተ ምህረት ላይ ያደረግነው የኛም ጉዞ እማኝነት ነው። እንዲሁም የሃገሬ አይቀሬው የአሰብ ጉዞና እውን የሚሆነው ባለቤትነት ማረጋገጫ ማህተም ነው። የጠቅላይ ሚኒስትራችን የኤርትራ ጉዞ በርካታ ሁነቶች የታጨቁበት በብዙ ሊተነተን የሚችል እልፍ ታሪክ የያዘ ሆኖ ሳለ የኤርትራውን መሪ ይዘን ደግሞ ወደ ኢትዮጵያ እንብረር። ወዲ አፎም ኢሱ ብለን ያከበርናቸው ኢሳያስ አፈወርቂ ከክቡር ጠቅላይ ሚኒስትራችን ጋር በመድረክ የደመቁበት ዕለት፣ ወዲ አፎም ኢሱ። ይህንን ጊዜ እንደኔ ስታስታውሱ ውስጣችሁ ይላወስ ደማችሁ ይሯሯጥ፣ አይናችሁ እምባ ያቀር ይሆን? አዎ። እንደውም ያኔ ከዓመታት በፊት ጠቅላይ ሚኒስትራችን ከጀብዳዊ ጭካኔ ጀብዳዊ ጀግንነት፣ ከጠብ ይልቅ መታረቅ፣ ከጥላቻ ይልቅ ፍቅር፣ ከቁርሾ ይልቅ ይቅርታ፣ ከመገፋፋት ይልቅ መሳሳብን ሲሰብኩን ከንግግራቸው ከስር ከስር እየጮህን አላናግራቸው ስንል ይደገም ይደገም እያለን የጠቅላይ ሚኒስትሩን ንግግር ስናስደግም የኢትዮጵያንና ኤርትራን አርማ ይዘን ስናውለበልብ ያኔም የአሰብ ጉዳይ ተነስቶ ነበር። ጠቅላይ ሚኒስትር አብይ አሰብን እንካፈላለን ሲሉ የያኔው ጓድ ኢሱ ጭብጨባቸውን ማቋረጥ ሁሉ አልፈለጉም። እሳቸውም ያስታውሱታል፣ እኛም እናስታውሰው። ከኢሱ ወዳ አፎም ጋር የምንካፈለው አሰብ ይሆናል ደግሞ አለው የኛ የመደመር ስሌት ማባዛትም፣ መቀነስም፣ ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና እሱ ስንደመር የምንካፈለው አሰብ ይሆናል። ኢሳያስ እርጅና ባስከተለው የጤና መቃወስ ሲሆን ለዙፋኑ በመጨነቅ የኢትዮጵያን መበልጸግ ካለመሻት ይሆን ሌላ እንጃ። ይህንን ሁሉ ውይይት ዘንግተውታል ወይንም ቅርጥፍ አድርገው በልተውታል። እሳቸው የኤርትራን ዘመን የዛሬ 30 ዓመት ላይ አቁመው ወደቡን የግመል መዝናኛ አድርገው እንደቆረቆዙ ቢቀሩም ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገት ወይንም ጥፋት መሰረት የሆኑ ውሃዎች ናቸውና ኢትዮጵያ ግን አትዘነጋቸውም። በመሆኑም በቀይ ባህር ጉዳይ ላይ ልክ እንደ ህዳሴው ግድብ ሁሉ ድርድር ለማድረግ ኢትዮጵያ ዝግጁ ሆና ስትቆይ የአሰብ መብቷን ግን እያወቀች ነው። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክአ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ጥንታዊት ኢትዮጵያ በቀይ ባህር አዱሊስ ወደብ በመነገድ የቀይ ባህር ቀጠናን ሰላም የሚጠብቅ የባህር ኃይል በማሰማራት በወቅቱ ሃያል ከነበሩት ግሪክና ፋርስ ጋር የዓለማችን ሃያል ሀገር ለመሆን በቅታ ነበር። በኋላም እስከ 19ኛውና 20ኛው ክፍለ ዘመን ቀይ ባህር የኢትዮጵያ ወሰን ሆኖ ኢትዮጵያውያን የባህር ጠረፉን ከጠላት ወረራ ለመከላከል መስዋዕትነት ከፍለዋል። ይህ ኢትዮጵያና ቀይ ባህር ሊነጣጠል የማይችል ታሪካዊ ትስስር ያላቸው መሆኑን ያመለክታል። ኢትዮጵያ በቀይ ባህር ላይ መዳረሻ የማግኘት የማይገፈፍ ታሪካዊ መብት አላት የሚባለው ለዚህ ነው። ቀድሞ ነገር ኤርትራ እንደ ሀገር የተመሠረተችው በኢትዮጵያ ደመኛ ጠላት ሴራ ሲሆን መዳረሻ ግቡም ኤርትራ ሀገር እንድትሆን ለማስቻል ሳይሆን ኢትዮጵያን ከቀይ ባህር በማራቅ ደካማና የጦርነት አውድማ ለማድረግ ነው። ኢሳይያስ በተለይም ባለፉት ሰባት ዓመታት ኢትዮጵያን በመፍራት ያለ እንቅልፍ ኖሯል። በየመግለጫዎቹ ወሬው ሁሉ አብይና ኢትዮጵያ ብቻ ሆኗል። ኢሳይያስ ኢትዮጵያ ንብረቷን የባህር እስትንፋሷ አሰብን ለመረከብ ዝግጅት መጀመሯን ተከትሎ የሚይዝ የሚጨብጠውን አቷል። ከካይሮ እስከ የጦር ቀጠናው ሞቃዲሾ ያልኳተነበት በአዛውንት ጉልበቱ ያልተሯሯጠበት ቦታ የለም። ነገር ግን ጠብ ያለ ተጨባጭ ውጤት ያላገኘው የኤርትራው ብቸኛው ፈላጭ ቆራጭ ግለሰብ አሁንም ለንግግርና ለድርድር አሻፈረኝ ብሎ ጦር ሰበቃ ላይ መፍጨርጨር ላይ ይገኛል። አጉል መንፈራገጥ ለመጋጋጥ። ከማንም ጋር የመዋጋት ፍላጎት የለንም። ለምን ውጊያው ከተነሳ ተው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ውጤቱ ከዛ በኋላ የ አይሰራም አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል፣ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል። ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተ ነው። አያዋጣም ከበደ ያለ ተሰማ አለ ይባል። አያዋጣም ከበደ ተሰማ አስር ጥይት ያቀብልሃል እንጂ መቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤት አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ህዝቡ በፍርሃት ተሸብቦ የሚኖርበት ተሰዶ ያለቀበትን ሀገር ናት ብሎ ለመጥራት የማይቻልባት ኤርትራ መሪ ነኝ የሚለው ኢሳያስ በዚህ ልክ ስለ ኢትዮጵያ ለመናገር መድፈሩ የተለመደ ባህሪው ቢሆንም የኢትዮጵያ ሰራዊት የሚባለው ግዙፍ ተቋም የተዘጋጀው ደግሞ ለሰፈር ትናንሽ ቡድኖች ሳይሆን በተሳሳተ ስሌት የኢትዮጵያን ብሔራዊ ጥቅምና ክብር ለሚዳፈሩ ሀገራት መሆኑን መገንዘብ ያሻል። የኢትዮጵያ ሀቀኛና ህጋዊ የሆነው የባህር በር ጥያቄ ተገቢውን ምላሽ የሚያገኝበት ወሳኝ ጊዜ ላይ ደርሷል። ኢትዮጵያ አሰብን ወደ ራሷ ለመመለስ ተነስታለች። ይህን ለማድረግ ኢትዮጵያ ከልብ መፈለግ ብቻ ነበር የሚጠበቅባት። ምክንያቱም አሰብን ለኢሳያስ ፈርሞ የሰጠው ካቢኔ ምክር ቤት ወይንም ህዝብ የለም። ይህን ለማድረግ ኢትዮጵያ የዓለማችን ትልቁ እስር ቤት የሆነውን የሀገረ ኤርትራን መሪ ፍቃድ መጠየቅ አያስፈልጋትም ምክንያቱም የራስን ነገር ለመውሰድ ፍቃድ አይጠየቅም ታሪካዊ መብታችንን ልናስከብር ጊዜው አሁን ነው የሀገሬ አይቀሬው የአሰብ ጉዞና እውን የሚሆነው የባለቤትነት ማረጋገጫ ጊዜ እየቀረበ እየቀረበ ነው ቀይ ባህር የኢትዮጵያ የተፈጥሮ ድንበር ሆኖ ጸንቶ ይኖራል። ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም አትኖርም።